ጉዳይ ነው። ጓደኞች ቤተሰቦች አሉና፣ ሀይሚ አሁን እንዴት ሊሆን ያለ ቅመሟ ሊሆን በፍፁም ሊሆን አይችልም፣ አይችልም። የተሰበሰበው ላንተ ነው። እንዴት ነው ያለ ሀይሚ ነው የሚሆነው። እስኪ ንገረው፣ ላንተ ነው። ጠጋ ብሎ በጆሮ ያማከረ አባቷ ቡቡዬ የኒ ወንድም በልደት ቀን መሀል ላይ ሀይሚን በማጣት ክርትት አልክብን። የኛ አባት እንግዲህ እንዳያችሁት እንዳይተ ችግር ሆኖበታል። የሃይሚን ድምጽ ሲሰማ ልሁን የተወጣበት ኬኩ ላይ ይመችህ ወንድም አለም ቅመም እኮ ነሽ አንቺ መቼስ። እንደው ይሄን ቅመም ጣል ካላረኩት ህዝቡ ማይጥመውም ብለሽ ነው ለመናገር። እናቱም ወንድሞቹም ጓደኞቹም አብሮ አደጎቹ ያሉበት ልደት በጣም ደስ የሚል ልደት ነው። ቅርበት አላችሁ ምናምን። ሌሎች መጣ ጉያት ሀገር ጣጥቶ ወን ታለፍ ሰው ነቄ አይልም ነበር። አስነቃ እሺ፣ ምን ምንም ማድረግ አይችልም። እነሱ ተጠርተው ነው የመጡት። አንድ ጊዜ እኔ ከወንድሙ ጋር ከጓደኞቹ ጋር ብዙ አይነት ገጠመኞች አሉት። የቅቤው ነገር አይወራ አይወራ በልደት ቀን ምን አንገት ግን አስደፋ። በዚህ አጋጣሚ ሃይሚ ጋዜጠኛ ብትሆኚ፣ ኦ ማይ ጋድ በጣም ደስ ይላል። እናንተ ማራት ወኮ፣ ኦ ማይ ጋድ በጣም ደስ የሚል ልደት ከሚወዳት እናቱ ጋር ከሙሽዬ ጋር 22 አመቱን በዚህ መልኩ አከበረ። ሀይሚ ግን ፕራንኳ ፍራንኳ በጣም ማለት በቀቅማም ነው። በቃ ሁልጊዜ በቃ በመድረክ ላይም በምንም ላይ የብሩኬን አቅም የብሩኬን ፍቅር እንደፈተሽ ትገኛለች ሀይሚ ማለት ነው። በዚህ አጋጣሚ ልደቱ በጣም በጣም ደስ የሚል ነገር ነው። ቡቡዬም አለ ሀይሚ እንዴት ነው ምንም ነገር ማድረግ አልችልም እኮ ፍጼ እያለ ወንድሙን አፍሮ ወደ ጓደኛው ፍጼ ጋር በጆሮ እየተናገረ ነበር። ነገር ግን ያው ፕሮግራሙ ሀይሚ ደበቅ ብላ ያው ቅመሟን በተን አድርጋ ያው ደመቅ እንዲል ያክል ነው። ምክንያቱም የሆነ ደስታ ስታዘጋጁ ጭንቅ ጥሩ ነው በሚለው ሀይሚ እንግዲህ ያው ቅመሟን በተን እናርጋላችኋል፣ ፋሚሊዎች ማለት ነው። እንዴት በልደቱ ቀን እንዴት ምናም የሚል ሰውም አይጠፋም። ያው እንግዲህ የኔ ንጉስም ስትል እንግዲህ ካፏ አምልጧታል። በዚህ አጋጣሚ ቡቡዬ ቡታልፋት ኖሮ ሰው አይነቃም ነበር። አስነቃህ ተረበ ማርያም ትላለ። እንዲህ ትበልህ፣ ደጋግማ የኔ ንጉስ ትበልህ፣ ትበልህ። እንግዲህ አሁን እንዴት ታውቋል፣ ታውቋል፣ አትሸማቀቅ። በብዙ ነገር ትሸማቀቃ አለ ቡቡ። ምንም አይመጣም፣ ምንም አይመጣም። ያ ክብር፣ የክብር ጉዳይ ነው፣ በቃ አለቀ። ምንም እንግዲህ ከዚህ በኋላ ምንም የሚመጣ ነገር የለም። ለማንኛውም ውድና የተከበራችሁ የጨረቃ ፋሚሊዎች እንዲሁም የሌላ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አለሁ እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ የብሩክ ልደት በሚገርም ሁኔታ ሞቅ ደመቅ ባለ በወለደችው በእናቱና በወንድሙ እንዲሁም በአብሮ አደጎቹ በኢንተርቪ ላይ በሚናገራቸው ጓደኞቹ ስለሱ ጸባይም ያሉትን አንዳንድ አንዳንድ ነገሮች እየተጠያየቁ የሚገርም ልደት ተከብሮላቸዋል። መድረኩን እየመራችው የነበረችው እንግዲህ ሃይማኖት ታደሰ ትባላለች። እንግዲህ በሚገባ አድርጋ ምንም ነገር ከፍ ዝቅ ዝነፍስ ኃይል በሚገባ ነው ስለማለት ስለ ትውልዱ ስለ አስተዳደጉ እንዲሁም ስለ ገጠመኞቹ ጓደኞቹ ግማሾቹን ከሞላ ጎደል ታቃቸዋለች። መድረኩን ቀጥ አድጋ ነው የመራችው። ኦ ይመችሽ ብያለሁ እግዚአብሔር፣ በጣም ደስ ብሎኛል። ምክንያቱም የሆነ ማፈር የሆነ ሽኩርሙ ምናምን ሳትል መድረኩን ቀጥ አድጋ ስለመራችሁ በጣም ደስ ብሎኛል። ሃይሚ፣ በዚህ አጋጣሚ ማለት ነው ይደርስሻል ብዬ ተስፋ አደርጋለሁ። በዚህ ቀጥ ይበት ይመችሽ፣ አንቺን ለመድረክ መሪ ማድረግ። እውነት በጣም ገርሞ የምንም ዝንፍሳት ሳታፍር ነገር ነው መድረኩን የመራችሁ። በጣም ደስ ይላል። ብሩክ ደግሞ አንደኛ በሀይሚ ደንግጧል። ሁለተኛ ነገር ደግሞ እኔ እንጃ እንደት እንደሆነ አንገቱን ፍት አድርጎ ያው ጨርሶታል። እንደዚሁ ማለት ነው። ግን ይመስለኛል ሀይሚ የለችም ሲባል በጣም ብዙ ነገር አስቧል። በውስጣችሁ እንግዲህ የምትወዱትን ሰው አታችሁ እናንተ ተደሰቱ ማለት በጣም ይከብዳል። ይህንም ያመጣችሁ ማንም አይደለም ራሷነች ያመጣችሁ። ሰው ሌላ ሰው ሊወቀስ አይገባም። እሷም ደግሞ የእሱን ነገር በተደጋጋሚ ስለ እሷ ያላትን ነገር ስሜቱን ማወቅ ትፈልጋለች፣ ታስደስታታለች። ይሄ ነገር ለሀይሚ እንግዲህ ምንም ማድረግ አይቻልም። እሱም ደግሞ ወደ ኋላ ሳይል አለ። ሀይሚ ኮ ምንም ነገር ማድረግ እኔ ኮ ደስ አይለኝም። እንዴት እንዴት ላድርግ? እናቴ ሙሽዬ ደውይልኝ፣ እያለ ነበረ። እሷም ደግሞ ለደውልና እኔ ላስታርቃቸው እያለች ተባባሪ ነበረች። ሙሽዬም ሀባችንም እንግዲህ ብዙ ገጠመኞቹን ያው እንዳሳደገው እንደ ወንድምነቱ ምንም የደበቀው ነገር የለም። ከሞላ ጎደሎቹ ግን የቅቤዋ ነገር በጣም አስቃኝ ያለች በጣም ማለት ነው። እንግዲህ ሁላችንም ልጅ ሆነን ስናድግ ብዙ ገጠመኞች ይኖረናል። በተለያየ ነገር ከቤተሰቡ ተደብቀን ምን ሰርቃቸው ነገሮች ይኖርናል ሳናቅ ማለት ነውና ያንን ነገር ሲገልጽ ነበረ ሀብ ማለት ነው። ናንየም እንዲሁም ከባለቤቷ ጎን ዛሬ ቁጥ ብላ ሀይሚዬ በቃ የሆነ ይመጣልሻል፣ እንዳታስቢ፣ እንዳይደብርሽ ሙሽዬም፣ ልጅሽ እንዲህ ስላረኩብሽ እንዳይደብርሽ። በግልጽ በቃ መድረኩን ምንም ሳትፈራ ነው የመራችው ሀይሚ ማለት ነው። በዚህ አጋጣሚ ማለት ነው ማርያምን አድንቋት በኮመንት እግዚአብሔርን በኮመንት አድንቋት ይገባታል። የምር አንዳንዱ እንደ መፍራት እንደምን እያለ ፕሮግራም ያበላሻል። ሀይሚ ግን ቀጥ ብላ ነው የመራቸው እውነቴን ስነግራችሁ ማለት ነው። እና በጣም የሚያምር የሚያምር የሚያምር ልደት ነው የተከበረለት። እውነት ለመናገር ቡቦችን በዚህ አጋጣሚ ረጅም እድሜና ጤና ይስጥልን። ግን ሀይንዬ አንድ የደበረ ነገር፣ ተመልካቾችስ ምን ትመኛላችሁ ብለሽ ዞር ብለሽ አልጠየቅሽንም፣ አልጠየቅሽንም እኛ አንጠየቅም አንጠየቅም እኛ እና ያ ነገር ትንሽ ደብሮኛል። ከዛ ባለፈ ግን አጠገቧ ያሉትን ሰዎች በምንም ነገር ሳታስቀይም ሳታስቀይም ስላችሁ ሳታቆራርጥ ነው እያንዳንዱን ጥያቄ ስጠይቅ የነበረችው። ዊናም ነበረ እንግዲህ፣ ዊና የረጅም ጊዜ ጓደኛው ነው። እንዲሁም ደግሞ ሚኮም ነበረ። ሚኮ ደግሞ የቅርብ ጊዜ ጓደኛው ዩቱበር ያደርጉት ናቸው። እንዲሁም ብዙ አስተዋጽዖ እንደከፈለለት ብሩኬ። እንግዲህ እንደምታዩት ነው ብሩካችን እኛ እንደምናየው በሃይሚ ብቻ አይደለም ጥሩ ጎኑን ወይም ደግሞ ለሰው ልጅ አዛኝ መሆኑን በአይምቻ አይደለም የምናውቀው፣ በተለያዩ በጓደኞቹም ያሳለፉትን ነገር ሰምተናል። እንግዲህ ከምንም ከምንም ደግሞ የህይወት ጉዳይ ህይወት ማጣት የሚልባለው ገጠመኝ ገጥመኝ ዊና ዊናና እሱ ቱቦ ውስጥ ያደረሰ ነገር እናንተ፣ ደራሽ ውሃኮ በጣም መጥፎ ነገር ነው። በልጅነታቸው እንግዲህ ብዙ ነገር ያሳለፉ ዊናና ብሩክ እንዲሁም ሌሎች ጓደኞቻቸው ቱቦ ውስጥ እንዴት ገብተው ይተኛሉ። በጣም የተገረምኩበት ገጠመኝ ይሄ ነው አንዱ ገጠመኝ ማለት ነው። ሁለተኛ ገጠመኛቸው ደግሞ ብሩኬ የመስቀል የደመራን ችቦ ሰርቶ ወድቁ ተኝተው መለኮሳቸው። ይሄ ነገር አንድ ገጠመኛቸው ይሄ ነገር ያስቃል። ብቻ ደስ ደስ የሚል ጓደኞች ናቸው ያሉት። እኛም ማናቃቸው እሱ ኢንተርቪው ላይ የጠራቸውን ዛሬ አይተናቸዋል ማለት ነው። ሲቀጥልም እንደዚሁም በተወለደበት አገር ሆኖ ስላችሁ፣ በተወለደበት ስላችሁ፣ ባደገበት በቄው ሲሆን አይታችሁታል። እንግዲህ እቅፍ ድግፍ የሚያደርጋችሁ ጓደኛችሁን የምታገኙበት ከሞላ ጎደል ቢሆን ዋና ዋናዎቹ ጓደኞቹ ተገኝተው እንግዲህ የሱን ደካማም ጎን ጥሩ ጎንም ተናግረውለታል ማለት ነው። እንዲሁም ሙሽዬም ደስ በሚል ሁኔታ ነው ጌኩን ስትቆርስ የነበረችው ከእሱ ጋር ሙሽየም ያው ኳስ እየተጫወተ በጣም ያስቸግር የነበረ፣ እጅ ይሰበር ነበረ ሁለት ሶስት የአሳሽ ሆት ከዛ በሶስተኛው ሙሽዬ ሁለተኛ ልጫወትም በቃ ብሎ ይቅርታ ጠይቆኝ፣ ከዛ በኋላ ተጫወቱ ማያቅ ግን ኳስ ይወዳል ብላ መልክቷን አስተላልፋ ነበረ። ደስ ይላል እንግዲህ የልጅነት እንደዚህ አይነት ገጠመኝ መስማት በጣም ደስ የሚለው። በዚህ አጋጣሚ የሚገርመው ነገር የሀይሜም እናት ዛሬ ልደቷ ነበረ። አይታችሁ ከሆነ በጣም የገረመኝ ከብሩኬ ጋር እንዴት አንድ ሆነ እያልኩኝ እግዚአብሔርን በጣም ተገርሜ፣ እንዴት ከባለቤቴ ለይታችሁ ልደቴን ታከብራላችሁ ብላ በጣም አስቃኛለች። ከጋሽዬ በድጋሚ እንግዲህ ሀይሚዬም አብርሃምም ሁሉም ልጆች የመስማት አለባቸው እና ያክብሩልኝ ብላለች። የዛን ሰዓት እንግዲህ የሃይሚናት መሆን አለመሆኗን አይደለች አደለች የምትሉ እንዲሁም በህይወት የለችም የምትሉ ለማዳመጥ ያብቃችሁ። ታፍራላችሁ ማለት ነው የኛ ወድ ቤት ሰዎች አንዳንዶቻቸው ሁላችሁም አደላችሁም። በጣም ነው የተገረምኩት እኔ እንደዛ ስትል ማለት ነውና ምን ይሆናል፣ በድጋሚ ይከበርላታል። ሌላው ሲቀጥል እንግዲህ በቃ ያው እንዳያችሁት ነው የብሩክ የብሩክ ልደት በጣም ደስ ይላል። በቃ ከምግቡም ከምኑም ከምኑም ይልቅ የሀይሜ አመራር በጣም ደስ ብሎኛል፣ በጣም ከምላችሁ በላይ ማለት ነው። ምክንያቱም በቃ ጥሩ ነገር ነው ያደረገችው እግዚአብሔር በቃ ምንም ሳትፈራ ነው የሆነው እና ደስ ይላል። ብቻ ብዙ ቁም ነገሮች ያሉበት ቪዲዮ ነበረ። አንዳንዶቻችሁ ደግሞ በሷ ቻናል መለቀቅ አለበት ምናም ትሏላችሁ። ልደቱ የሱ ነው። ገጠመኞቹ እነዚህ ሁሉ የሱ ገጠመኝ ስለሆኑ እንደ ማስታወሻ የራሱ ቤት ነው መቀመጥ የሚችለው። ለዛ ነው፣ ብዙ ቅር አይበላችሁ። ልደትነቱ የሱ ነው። ሰው ያዘጋጀችውም ራሷ ሀይሚ ናት። ወዳ ፈቅዳ እስካዘጋጀችው ድረስ እኛ ተመልካቾች ተቃራኒ ነገር ማውራት አይጠበቅብንም። እነሱ አንድ ሆነው ተስማምተው ለሰሩት ነገር እኛ አይመለከተንም። እንደዚህ ስትሉ ስለሰማው አንዳንድ ቦታ ላይ ማለት ነው። ነገ ማውራታቸው ስለማይቀር ማለት ነው። እነሱ ከዚህ በኋላ አንድ ናቸው። እንደምታያቸው ያው ብሩኬ በአንዳንድ ነገሮችም አፈር ቢልም ያው ሴትነት የሚያስፈልገውን ህጉን ስላላሟላ ነው የሚያፍረው እንጂ በሀይሚ አፍሮ ወይም ደግሞ ሀይሚ ለሱ በምትለው ነገር እያፈራ አይደለም። ዛሬ እንግዲህ ቁጭ በልልኝ የኔ ንጉስ ስትለው በማርያም ራ አይባልም ብሏል። ግን ምንም ችግር የለውም ብሩክ ያን ያህል የሚያስፈራ ነገር የለውም። ዝም ብለ ብታልፋት ሰው ነቄ አይልም። እና እንዲህ አይነት ገጠመኞች ሲኖሩ ያው ይሳሳታል አምልጦኝ ነው ብላለች። ሰው ራሱ ማለት ነው። እና ይህን ያህል ጊዜ የራሱ ፍቅራቸውን ደብቀው በመያዛቸው ራሱ በጣም በጣም እንጫ ጀግኖች ናቸው። በጣም አደንቃቸዋለሁ። እግዚአብሔርን ይህን ያህል ሰኩሪት የመሆን አስባቸው አንድ አመት ሙሉ የኔ ፍቅር የሚለው ቃል ራሱ ሳይወጣቸው ማለት ነው ዛሬ እኔ ንጉስ ቁጭ ብለ ብላ አመለጣት ካፏ። ግን እንደ ቀልድ እያዝላት ነበረ። ያው እሱ አስነቃ እንጂ ብሩክ ማለት ነው። ኧረ በማርያም ዝም በይ ሲል አስነቃባት እና ብቻ በጣም ደስ የሚል ነበር። ስምርዬም ብዙ ሚስጥር ደብቃለች። ኤላም ደብቋል። ገጥምኝን አልተናገረም። እንግዲህ ያው የከፋም የከፋም ሊሆን ይችላል፣ ጥሩም ሊሆን ይችላል፣ መጥፎም ሊሆን ይችላል። በጥሩ ነገር እንይዝላቸዋለን ማለት ነው ከብዙዎቹ የሁሉም ሀሳባቸውን ገልጸው እነሱ ግን አልገለጹም ማለት ነው። ሌላው ቀርቶ ናሚ ታዛዥ ነው፣ እናቱን ወዳጅ ነው። እኛም እናቱን ስለሚወድ ነው ልባችን ጠብ ያደረገው በዛ ነው። ለእናቱ ያለው ፍቅር በስማ የሌለ በቃ እኛን ራሱ ቀየረን። እና ከብሩክ እምወድለት ባህሪ ይሄ ነው፣ ሰው ማክበሩና ለእናቱ ያለው ፍቅር እና። በቃ ሃይሚ ምንም ነገር ብታስቀይመው እንኳን ይቅርታ ይቅርታ ስጠይቀው እሺ ነው የሚለው፣ ምንም ነገር አይልም። ያ ነገሩ ነው ልብ የሚገዛኝ ሁሉ ጊዜ ማለት ነው። ከብሩክ የሚያሸንፈኝ ባህሪው ይሄ ብቻ ነው። ሌላ ምንም አይደለም። ለማንኛውም ወንድም አለም እንኳን ተወለድክ፣ ረጅም እድሜ እንመኝልሃለን፣ እንወዳሃለን ባይ ፍጡራን ይዘሽ ለአንዱ ጀር ስቶኝ ለአንዱ ንፉግነሽ ቢበዛበት ፈተናው ለምን ጌታ ነው።